ሱመያን ያገኛችሁ ያዙልን። ሱመያ ጠፍታብኛለች። ወይኔ ወይኔ፣ ሱመያ ጉድ ሰራችኝ። ወይኔ ለምን ልጆቹን ለኛ ሰጠንም እሰጥታን እሷ የደረሰችበት አትደርስም። እሷስ ካልፈለገች ልጆቿን ይዛ በስርዓት ልጆቹን እያየ ልጆቿ ከልጆቿ ጋር ትኖራለች እንጂ መነጠቅ አለባት። ሁለተኛ ሚስት ሆና መኖር ካልፈለገች ልጆቹን መንጠቅ ነው መስፈርቱ። ልጆቹን ነጥቆ እሷን ወደዛ ማለት ነው መስፈርቱ፣ ይሄ ነው። ሁለተኛው ሚስት ሆና መኖር ካልፈለገች ልጆቿን ይዛ እሱም ልጆቹን በስርዓት እየሄደ እየጠየቀ ከሚስቱ ጋር መኖር ይሄ ነው እንጂ መንጠቅ ነው መስፈርቱ? ካልፈለገች ልጆቹን ለእኛ ሰታት ሄድ እያሉ የሚፎክሩት በየቦታው ሱመያ ይሄን ነገር እንዴት እንድታስበው ያደርጋታል ብላችሁ ታስባላችሁ ጋይስ? መነጠቅ አለባት። አሰላሙ አለይኩም ወረህመቱላህ ወበረካቱህ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝ ትትርፍርፊ ይበልልኝ እያልኩ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው። እንግዲህ የሱመያ ጉዳይ ዛሬም እንደ ቀጠለ ነው። አሁን የመጣሁበት ቪዲዮ ያሱ የሰይድ ጓደኛ ከሁለት ሰዓት በፊት የለቀቀውን ቪዲዮ አይቼ ተገርሜ ነው ማለት ነው ጋይስ። ምንድን ነው ሱመያ ሱመያ የት እንዳለች አላቅም። እንግዲህ ከሁለት ቀን በፊት አብረው ሆኖ ቪዲዮ ቀርጸው ተለቆ ነበር፣ ቪዲዮ አይቻለው። እዛ ቪዲዮ ላይ እንግዲህ እባክሽ ሱመያ በቃ ሰይድ ምጣና ተገናኝታችሁ ምናምን አብራችሁኑ ምናምን እያላት ነበረ። ና አሁንም አብረን እንሆናለን፣ በቃ አንድ ሳምንት እኔጋ አንድ ሳምንት አዩ ጋ እያለ መኖር በዚህ ከተስማማ እንደዚህ መኖር እንችላለን፣ ንገረው ይምጣ ምናምን እያለች ቪዲዮውን አዳምጫው ነበረ። እንግዲህ ዛሬ እያለ ያለው ያሱ ሱመያ ጠፋችብኝ፣ በቃ ወይኔ ሱመያ ጉዳ አደረገችኝ እያለ አማርኛም ያወራዋለ መግቢያ ላይ እንዳስዳመጥኳችሁ ማለት ነው። እኔ ግን የገረመኝ ነገር ሱመያ ጠፋች፣ ለምን ልጆቹን ይዛ ትጠፋለች? ይሄ ነገር ተደጋገመ። ያኛው የመላ ያለው የሰይድ ጓደኛ ልጆቹ ነው የሚፈልገው ሰይድ ልጆችን ነው እንጂ እሷን አይፈልግምን እውነቱን ስነግራችሁ ሰይድ ልጆቹን አይፈልገው ብሎ ነበር እንደገና ደግሞ አዩም ብለው ነበረ ይሄም ደግሞ ደገመው ሱመያ ጠፋች ለምን ልጆቹን ለእኛ ሰጥታን አትሄድም እሷ ከፈለገች የፈለገችበት ቦታ አትሄድም ልጆቹን ለምን ለእኛ ሰጠንም ነው እኔ መጠየቅ የምፈልገው ነገር ሱመያ እናት መሆኗን ረሳችሁት እስኪ እናት የሆናችሁ እንደዚህ አይነት ነገር ቢገጥማችሁ ምን ታደርጋላችሁ? ቆይ ታረቂ ታረቂ ታረቂ እያልን ስንል በመሀል በመሀል እየመጡ የሚያወሩት ጓደኝ ያዩን ጓደኛ አለች፣ የሰይድን ጓደኞች እንደዚህ እየመጡ የሚያወሩት ነገር እንዴት ነው? እንዳትጠፋ እንዳትሸሽ የማደርጋት ልጆቿ እንካችሁ ብላ አስታቅፋ ሰጥታ ለማንም የምትኖረው እሷ፣ በስደት ላይ ብዙ ነገር ያየችባቸው ልጆቿ በስደት ያገኘቻቸው እናት እኮ ናት። ይህን ነገር እንዴት ማሰብ አቃታችሁ? በቃ አሁን ላይ ማ ልጆቹን ነው የሚፈልጉት። ልጆቹን ተቀብለው በቃ እሷን ከነ መፈጠሯ አማር አስረስተው መኖር ነው የሚፈልጉት። ብያሰብ እንደዛ እንደዛ አይነት መጣብኝ ማለት ነው ጋይስ። ለምን ለምን? እናት እኮናት ሱመያ በቃ የምትሸሸው። እውነት እውነት አላት በቃ አዩ። ከዛ ከካሜራ ጀርባም ያለችው ነገር አለ ብላ ነበረ? እውነትም እውነት ነው ማለት ነው እውነት ነው ማለት ነው። በቃ ልጆቹን አንቺ ታሳድጊያቸዋለሽ ብሎኛል ያለችው ያየ ያለችው ነገር የተባለችውን ነው። ሰይድ ልጆች ሊነጥቅ ነው የሚከተለው ማለት ነው። ይስ በጣም እኮ ነው የሚከፋው። በጣም እኮ ነው የሚከብደው። ለምን እንደዚህ አይነት ንግግር ለምን ይደጋግማሉ? ለማን ነው የምትኖረው እሷ? እኔ በቃ አሁን ላይ ማ በቃ ከሀገር በወጣች አልኩኝ። የምር ከሀገር ወጥታ ደህና ሀገር ላይ ከልጆቿ ጋር በኖረች ብዬ ተመኘሁ። የምሬን ነው። እሷ ስትጠፋ በቃ ልጆቹን ለምን ሰጥታ አትሄድም? እንደዚህ አይባልም። እርቅ የሚፈልግ ሰው፣ ለማስታረቅ የሚመኝ ሰው እንደዚህ አይነት አይባልም። መሰረቷን ካልፈለጋችሁ ልጆቹን ለመንጠቅ ነው የምትከተሉት ማለት ነው። በቃ እኔ በጣም ነው የተበሳጨሁት። ወላይ ልጆቹን ለኛ ሰጥታን ልጆቹን ለምንድን ነው እሷ ከፈለገች ትሂድ፣ ፈለገችበት ቦታ ትሄድ ሲል በቃ በጣም ነው የተገረምኩት። በጣም ማለት ነው። እንደዚህ አይባልም። እናት ናት። እንዴት ነው ልጆቿን ሰጥታ ያውም ለእንጀራ እናት እንጀራ እናት ባለችበት ልጆቿን ሰጥታ የምትሄደው? እንዴት እንዴት አድርጋ ነው እንዴት ያስችላል? እንደው እናት የሆናችሁ እንደዚህ አይነት ነገር ቢገጥማችሁ ምን ትላላችሁ? እስኪ ሀሳባችሁ ምንድን ነው? ይሄን ነገር በቃ እየደጋገሙት ነው ጓደኞቹ። ያችኛዋ አዛያዩ ጓደኛለች፣ ትለበለባለች፣ ትለበለባለች። ተቃጣይ ቀንተች ነው ምናምን ትላለች ቪዲዮ ላሰማችሁ። ዋው! ማንጀቴ ነው ቅቤ የጠጣው። እና ድንድ ብለሽ ከዛ ላ እንዲ ስለተናደሽ ጭራሹኑ ሀሮሀረ ማይ ላይ ሄደሽ ለሰይድ ቀለበት ልታደርግለት። አረ ወንድ ልጅ እንጂ አንድ ሴት ልጅ አለችም? ለወንድ ልጅ ቀለበት የምታደርገው ገባሽ? አዘጋጅቶም የሚጠራው ወንድ ልጅ ነው። በቃ አንቺ እኮ ማለት እንደማይፈልግሽ ሁላ የሆነ አለ አይደል? ለአንድ ሴት ሳትፈለግ ቀርታ ራሷ ለምና እራሷ ቀለበት ገዝታ እራሷ ፕሮግራም አዘጋጅታ ተጋብተሻል እኮ እንጋባ እንትዩ እስኪ፣ ዝም ብለሽ ነው አሁን ቀለበት አርግልኝ የምትይው። ይሄ እኮ ቅናት እንደሆነ በጣም ነው የሚያስታውቀው። በጣም ቀን ተሻል ማለት ነው። እንደውም ምን ያህል ደሚቅ ቤት ደስ ብሎኛል። ደስ እንደ ሰማችኋት ነው። ብዙ ነው ብዙ ነው የምትናገረው። ሙሉ ቪዲዮ ተጀምሮ እስከሚጨረስ ድረስ ስለ ሱመያ። እንኳንም ተናደድሽ፣ እንኳንም ቀናሽ፣ እንኳንም በቃ እኔ ተደስቻለሁ ስለ ቀናሽ። ምናምን ብትቀና ባሏ ነው እንግዲህ አሁን ላይ ያለው የውስጡን ሀሳብ ባናቅም ባሏ ነው። በባሏ ብትቀና እንደገና ደግሞ ወንድ ልጅ ነው እንጂ የሚለምነው ሴት ልጅ አደለችም። ለምን አቀለበት የምታደረገው ላልሽ እሱን ለጓደኛሽ ንገሪያት። ጓደኛሽን ንገሪያት። በረኪና ካላገባይ በረኪና ጠጣለሁ ብላ ተለጥፋ ያገባችው ጓደኛሽ ናት እንጂ ሱመያ አደለችም። ሱመያ ደግሞ ይሄን ነገር ልታደርገው አይደለም በእርግጠኝነት። እነሱ ያደረጉትን ነገር የሆነ የሆነ ለመገለድ ብላ ነው ብዬ ነው ማስብ። እንዴት በቃ ይችን በጎነ ትለበለባለች ጋይስ። እንኳን ተናደድሽ እንኳን ተናደድሽ። ታዲያ በነዚህ ዙሪያ ያለ ሰው እንዴት ነው ለእኔ መልካም ሆኖ ይኖራል ብሎ ማመን ብላ ማመን የምችለው እኔ በጣም አስገረሙኝ። አንደኞቹንም ማስቆም አልቻለም። ያኛውም የመላ ያለውም እንደዛ ሲል ምንም አላለውም። እንደገና ደግሞ ይሄኛውም ደግሞ ይሄ ያሱ የሚባል ልጅ እኔ በቃ መልካም ልጅ ብዬ ነበር ማስበው፣ ሀቂቃ ማለት ነው። ዛሬ በቃ ሲናደዱ ሲናደዱ ልባቸው ላይ ያለውን ውስጣቸው ላይ ያለውን እውነታ ያወጡታል። ልጆቹን ለኛ ስጥታን፣ ለእሷ ከፈለገች ትሄድ እንደዚህ ይባላል። እኔ በጣም እየፈራሁ ነው ጋይስ፣ የምር በጣም እየፈራሁ ነው። ከነ ልጆቹ አላህ ይጠብቃ። ሱመያ ባለችበት መልካም ቦታ ላይ በቃ ጥሩ ቦታ ላይ አላህ አደላድሏት ያሳየን። በቃ በጣም እየፈራሁ ነው ጋይስ። ለምን እንደ አላቅም እናት የሆነ ያውቀዋል። በቃ በልጆች እንደዚህ እኔ እንጃ። እኔ ሰይድ ይሄን ያደርጋል ብዬ አላስብም ነበር ግን ብዙ የእሱ የሆኑ ጓደኞች ይህን ነገር እየደጋገሙት ነው። እቅዳቸው ይሄ ነው። እንድትሎ ያደርጋችኋል። ና ሱመያ እያ አላህ ይጠብቅሽ። በቃ ሱመያን ያያችሁ ባገኛችሁበት ቦታ በውስጥ ደውሉልን፣ ያዙልን እያለ ነው። አላህ ይጠብቅሽ ነው የምለኝ። ውድ ክፉሽን አያሳየን። በጣም ነው የሚገርመው፣ እውነት ለመናገር በጣም ማለት ነው። ቆም ብላችሁ አስቡ። ይሄ ነገር ሰይድ ልብ ውስጥም አለ ወይ የለም ወይ ወላሁ አለም። እናንተ ግን የምትናገሩ እሷስ ካልፈለገች ልጆቿን ይዛ በስርዓት ልጆቹን እያየ ልጆቿ ከልጆቿ ጋር ትኖራለች እንጂ መነጠቅ አለባት ሁለተኛ ሚስት ሆና መኖር ካልፈለገች ልጆቹን መንጠቅ ነው መስፈርቱ። ልጆቹን ነጥቆ እሷን ወደዛ ማለት ነው መስፈርቱ ይሄ ነው። ሁለተኛው ሚስት ሆና መኖር ካልፈለገች ልጆቿን ይዛ እሱም ልጆቹን በስርዓት እየሄደ እየጠየቀ ከሚስቱ ጋር መኖር ይሄ ነው እንጂ መንጠቅ ነው መስፈርቱ ካልፈለገች ልጆቹን ለእኛ ሰዕታት ሂድ እያሉ የሚፎክሩት በየቦታው ሱመያ ይሄን ነገር እንዴት እንድታስበው ያደርጋታል ብላችሁ ታስባላችሁ ጋይስ መነጠቅ አለባት አብራ መኖር ካልፈለገች በቃ የግድ ልጆቹን መስጠት ብቻ ነው ያላት አማራጭ አደል እንደዛ ነው በቃ ከንግግራቸው የምረዳው ነገር ይሄ ነው መሆን ያለበት። ካልፈለገች ልጆቿን ይዛ ትኖራለች በስርአት ተስማምተው፣ እኔ ካንተ ጋር መኖር አልፈልግም ካለች እሱ ደግሞ ልጆቹን እየሄደ እየጠየቀ ልጆቿን ይዛ እንድትኖር ለምንድ ነው ማይተዋት ማለት፣ በቃ ካልፈለገች ልጆችን ትስጠን ማለት እንደዛ ነው የተረዳሁት። ከፈለገች ወደደችም ጠላችም ትኖር፣ ካልፈለገች ልጆችን ትስጠን። እንደዛ ነው እንግዲህ። እና ውድ ቤተሰቦቼ በጣም ነው የሚከብደው ሀቂቃ አላህ ይጠብቃት ሌላ ምንም ነገር አልለም ዱአ አድርጉላት ጋይስ ባለችበት ከነ ልጆቹ አላህ ይጠብቃት ዱ አድርጉላት ዱ አድርጉላት የምር እና ውድ ቤተሰቦቼ ቪዲዮዎችን ሳይ በቃ እኔ ስለተገረምኩና በቃ እኔ እንጃ ይህን ነው ማለት እንፈልገው በሌላ ቪዲዮ እስከምንመለስ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከሙሲባ ይጠብቃችሁ። ሀገራችን ሰላም ያደርግልን። መልካም ቆይታ